ከሚስት ተለያይተሃል፣ የታወቀ ነው። ቤትህን መጀመሪያ ጠብቅ። ስለ ቤትህ ካወራ ልጅ ስለ ሰው ስለ ሰውነት ስታወራ ስለ ልጅ ሰውነት የሚያወራም ሰው አለ። ልጅህን አትንኩ ትላለካ። የሰው አጎትና ክስት አትንካ። የኔ አጎትን ስትነካ ልጅህን አስለቅስል ነበር አንዴ የሰው የኔን አጎት ስትነካ ልጅህን ዱብ ዱብ አድርጋት። በዚህ በልጅነቱ እድሜ ውፍረት ጥሩ አይደለም ምል ነበር። ውሸታም ነው። ልጆችህን አትወዳቸውም፣ ከሃዲ። ልጆችህን አትወዳቸውም። ልጆችህን አትወዳቸውም። አራት ነጥብ አታስመስል። ልጆች አይነኩ፣ ቤተሰብ አይነካ፣ አባት አይነካ፣ እናት አይነካ የምትለው ይሄ ሙድ ነው። ከዚህ የኢትዮጵያ ሕዝብ ጅለው እንዲልክ ስትለው ሆዱ ይባባል። ዋው! በልጅ ቀልድ የለም። አራት ቀን አምስት ቀን ተምጦ የተወለደ ልጅ ምናምን ምናምን በልጅ ነው ቀስ ብለ የምትገባው። ጆከር ልጅ ሰድቦ አልቅ ምናምን። ጂጂ ልጅህን ሰድበ አይደል እንዴ? ቂጥህን ከቆለጥ አጣብቀ ከእሷ ጋር የምትውለው ውሸታ። ጆከር ነው ያንተ ልጅ የሰደበው። ጂጂ ልጆችህ መሃይም ናቸው፣ ዘገምተኛ ብላ ኮን የሰደበችው። አብርሃት ቆለጥህን ከቂጦ አጣብቀ ነው የምትውለው። ቆለጥ እስኪ ያልበው ድረስ ነው ከእሷ ጋር ስታለከልክ የምትውለው። ከሀዲ ከሀዲ የሰው ቤተሰብማ ብታከብር የኔን የኔን አጎት የስንት ታላቅ የቤቱ ቤት ውስጥ አሁን አያቴ አስር ልጅ ነው ስንት ወልዳለች። የእነሱን የመጀመሪያ ታላቅ ነው አውጥቶ አሉ እነ ሮማን እነ ሮማን ናቸው ኮንት የሚሉኝ። ከዛ ምንድን ነው ያለው ሹገር ዳዲዋ ነው። ቀሌታም አንተ የትሆናለህ አጎትክ የሚሸጉርክ እየከፈለ ገንዘብ ስለምትወድ መሀይም ጨብጣም ተመርመር። እከክ እግዚአብሔር ደግሞ ያወራል። ልብስ አይቀይር፣ የሸምቃቃ ደንቆሮ ቁጭ ብሎ ስለኔ ያወራል። እንዴ አንተ ይሄን ያልከ ከቀና ሴታ ሴት ነው። እግዚአብሔር ምስክሬ ነው። ይሄ እንደው በአስር ጣት ይፈርማለው። እቴቴ ይቀናብኛል። እናቴ ትሙት፣ ይታይ እንደ ሴት ነው የሚቀና። ሴቶቹ ይቅኑ፣ ጋይ ሴቶቹ ይቅኑ። አሁን ቤታ ምናምን ሰውነት እንዲያለሽ ምናምን ይገባኛል፣ ይገባኛል እንኳን እንዲህ በአክል ራሱ ጭውቴ ባሏን ንፍ ያደርጓል። ላፍ እኔ ከፈለግኩኝ ባለትዳር እንዲ ላፍላፍ ላፍ ላፍ አረጋለሁ። ቀላል ምንም አይከብድም። ደግሞ ለቤታ መልክ ምን ሰውነት ያሰ ጭውቴ ላፍ አርጎ ነው የሚወስድሽ። ከረፈፍ ቤትሽን ሳታጸጂ እኝ እያልሽ ስድስት እንጀራ ጆሮሽ እስኪደፈን ጠቅልለሽ እየዋትሽ ባልሽ ተሳቆ ቤቱን ለቆ ይወጣል። እኔ ቤታ በጭውቴ ላፍ አርጊ ወስዳለሁ። አይ ኖ ለምን እንደተጨነቃቸው አቃለሁ። ለምን እንደዚህ ጭንቅ ጥብብ እንዳላችሁ አቃል። ካንኳን ባሪ ያያት ካንኮን እንዲያላት ነው። እቴቴ ደግሞ የታወቀ ነው። ቆጃንጆ ወንዶችን ላፍ ላፍ ላፍ ስለማረግበት ያው የታወቀ ነው። ቡሽት ያደለ ቂጡን እንትን ስለሚደረግ ይቀናላ። ቆንጆ ወንዶች ሳይሽ ስለሚሻፍድ አላያችሁትም እንዴ? ጉቺ ወንድሟን ባሌ ነው ብላ ይዛ ስትመጣ እኮ እንዲያንገበገበው ተንሰፈሰፈ። ልክ እዚህ ሀገር ሲመጣ ተደክሏል። ደክለውታል ለዛ ነው ወንድ ልጅ ሆኖ በዚህን ያህል በሴት አይቀናም። የአዲስ አበባ ልጅ ሆኖ በተለይ አዲስ አበባ እንደ ከክፍለ ሀገር መጡ የሚባሉት እኮ እነሱ እኮ ከእናንተ አራዳ ሆኑ። እኔ እኮ የአዲስ አበባ ልጅ ተብሎ እሱ ሲያወራ እሸማቀቃለሁ። እኛ የክፍለ ሀገር ልጆች የምንባለው እንኳን ማለት ነው መተን አንድ ሁለት ቀን ሁላት ጥላት የምናደርግ ሰባት ቀን ታለቅሳለግ አራዳ በጭንቅላተ ጥግም አላለፈ። በስመ አብ ወመንፈስ ቅዱስ ፎከታም እኔ በልጅነቱ ባላ ምር የሚባለው ይሄ ወፍራሙን የሚነጫጫውን ጋቢ ለብሰ ነው እንዲያደግከው ጋቢ ለብስ። ይሄ ድሮ ጋቢስ ጥሩ ነው እንዳይ የባላአባት አባቶ ይሄ ብርድ ልብስ ቀይ በምናምኑ ይሄ ጉርጉሩ ብርድ ልብስ እሱ ለብሰ ነው እንዲያደግከው። ኮሰረታ ባቄላ በጣሪ ቁጭ ብላ ባቄላ የምታበጥር ሰንደዱ አዟሪ እዚህ ቁጭ ብሎ እንደ ሴት ይርመጠመጣል ወንዱን ወንድ ላይ ስለ ወንድ ነው የሚያወራው። ስለ ሀገር አውራ ጨብጣ በቃ ስለዚህ ስለሆነ ስለ ወንድ ኳስ ምናምን እጅ ቸከሷ እንዲህ ብዬ ምናምን። እንደ እኔ እኮ የአራዳ ቋንቋ እኮ ከአንተ ለመስማት እኮ ናፈቀኝ። የአራዳ ቋንቋ ሲመቼ ምናምን የሸገር ልጆችን እና አሮና ጋር ነው የምገባው። በቃ እኛ የክፍለ ሀገር ልጆች የምንባለው ስለምንበልጥ ነው የተቃጠልከው እሱም ችግር እኮ። ስለምንበልጥ ነው፣ ስለተበለጥክ ነው የተቃጠልከው። አጉዛ ፍሪ ፉድ በዩ እካ ቅኛ አደለ እንደ ምግቡ ምንና እኔ ቤት ታሁን የሱ ልጆች ስንት የቤት የቤት ክራይ እና የትምህርት ቤት ስንት ከፍያለሁ። ቤታ ብሎ ሲሰድበኝ ቤታ ብሎ ሲሰድበኝ የስድስት ወር የልጆቹን ትምህርት ቤት ከፍያለሁ። አራት ነጥብ ግን በኔ እኮ ሸቅሏል። ቢያንስ እንኳን አታከብረኝም እንዴ? ልጆች ከፎከት ወጥተዋል እኮ ልጆቹ ምግብ መመገብ ጀምረዋል እኮ። ቤታ እያልክ የተሰደብክ እኮ ዩቲዩብ ላይ ሸቅላ ያብኛል። አመስግነኝ እንጂ ቤታዬ ጥብስ እያልክ አመስግን እንጂ። በእኔ ልጆችን አይተው የማያውቁትን መጫወቻ ሄደው ነው ሲዘሉ የሚውሉት። እድሜ ለእኔ እድሜ ለእኔ። እና ድንቡሽቡሽ ያሉት ወደው ነው። ጭ ጭ እያለ ይግባብሽ፣ ጭ እያለ ይግባብሽ። ሰው ሳይነካኝን አለካ